አይንናፋር ነች በጣም ለዛ አይንናፋር ስለሆነች ነው፣ ዝምተኛ ስለሆነች እንጂ ራሱ የተመቸች አይደለ። ለማንኛውም እንደዛ ከሆነ የእኔን ስም እሷ ጋር እንድትጠራው አልፈልግም። ለቶን ሲላሪት ነው ካለም ጭራሽ እኔ ሰራተኛሽ መስልሻል። አንቺ ማን ስለሆንሽ ነው? ከሶ ጋር ነኝ አይደል እኮ። እንዳትነካኝ እኮ ከሶ ጋር ነኝ እኮ። በአንድ እጅህ እሷን በአንድ እጅህ እኔን ልትነካ ትችልም። ሲጀመር ሌላ ሴት በነካበት እጅህ እንዳትነካኝ። መጻደቅብኝ ሴት በቀየር አይደለም የዛሬ እርሴ ሀይሚና ብሩኬ ናቸው። እንግዲህ የዛሬ እርሴ በጣም ያሳዝናል ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ ከብሩኬ የማይጠበቅ ነገር ሰምተናል ማለት ነው። 38 ጊዜ ብሩኬ ሴት ሲቀያየር እያየ ነው ማለት ነው። ይህንን ደግሞ ሀይሚ ለማናደድ ነው። ሀይሚ መቼ ማትናደድም፣ ጀግና ናት፣ ጎበዝ ጠንካራ ሴት ናት ማለት ነው። ግን ከብሩኬ ይህን አይጠበቅም ነበረ። ብሩኬ በመጨረሻ ምን መልስ ሰጠ? ምንም ስለማት፣ ረጋ ያለች ዝምተኛ ስለሆነች ነው የወደድኳት እያለ መልስ ሰጥተዋል። እንግዲህ በጣም ጥፋተኛ ነው ማለት ነው። ብሩኬ እንደዚህ ማለት አልነበረበትም። እንግዲህ ሀይሚ መልስ ሰጥተዋለች። ስሜ መጥራት የለብህም ማንሳትም የለብህም በማለት መልስ ሰጥተዋለች። እንግዲህ ሴቶች የሚያስጨርሳቸው ብሩኬ ነው ማለት ነው። ወገኖቼ በመጀመሪያ ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁንን አትርሱ። በጣም ያሳዝናል። ሀይሚና ብሩኬ ይታረቃሉ ብለን በጉጉት ስንጠብቅ ጭራሽ ብሩኬ በየቀን ሴት እየቀያየረ እየመጣ ነው ማለት ነው። ግን መቼም አያዋጣውም ምንም ቢሆን ሀይሚ ትሻለው ነበረ። ግን ብሩኬ ብዙ ሰው መክሮት ነበረ። ጓደኞቹ ብዙ ብዙ ጓደኞቹ መክረዎት ነበረ፣ ግን ሊሰማ አልቻለም ማለት ነው። በጣም ያሳዝናል። ወንድ ልጅ አያምጣው እንደዚህ ነው። አሁን ደና ይሆናል። አሁን ይቀያየራል ማለት ነው። ወንዶች አትመንዋቸው። እኛ ሁሉን ጊዜ ለወንዶች አስተያት ምን ሰጠው? ለዚህ ነው ወንዶች አይታመኑ። ወንዶች አትመንዋቸው የምንለው ለዚህ ነው ማለት ነው እና ወንድ ልጅ የፈለገ ጥሩ ሴት ቢያጋጥመው እንደዚህ ነው ቂጥ ቄጥ ይገለብጣሉ ማለት ነው። ከእንደዚህ አይነት ነገር ይጠብቀን ማለት ነው። ብሩኬ አሁንም ቢሆን ወደ ራሱ መመለስ አለበት። ሀይሚን ማናደድ የለበትም። ከሀይሚ ውጭ ወደ ውጭ ነው እንግዲህ፣ በጣም ያስጠላል። እውነቴን ነው የምላችሁ፣ በጣም ያስጠላል። ብሩኬ ከብሩኬ ይህን አይጠበቅም ነበረም እንግዲህ 38 ጊዜ ሴት የሚቀያይረው ሀይሚ ለማናደድ ነው። ሃይሚ መቼም ቢሆን አትሸነፍም፣ አሸናፊ ናት እንጂ አትሸነፍም። መቼም አትናደድም ማለት ነው። ያው ብዙዎቻችን ታውቃላችሁ፣ ጓደኛችን ሆነ ባላችሁም ሆነ ከሌላ ሴት ጋር ስታዩት፣ ብዙዎቻቸው እራሳቸው የሚያጠፉ አሉ፣ የሚያብዱ አሉ። ግን ሀይሚም እንደዛ መስሎት ነው ብሩኬ ከአስር ሴት ጋር የሚመጣ ማለት ነው መቼም እጅ አሰጥም።